በጣም ይሄ ተቃወመን እኮ ነው አራበስና ጣምባለፈው ይኸውልሽ፣ ባለፈው ሰው ሁሉ የተቀበላት ከአብርሃም ጋር የተቀበላት አብርሃምን ወዶ ሳይሆን እሷን ከአፈዋ ለመሸሽ ነው እንደዚህ እያደረጉት የነበረ አሁን ሊንገሪሽ፣ አብዛኛው ማለት ነው የኦርቶዶክስ ልጆች ናቸው። የኦርቶዶክስ ልጆች ናቸው። ሚዲያ ላይ አንድ እንዲሆነው እየደገፉ ያሉት፣ እኔ ራሱ ግራ ገባኝ። አይደግፉም፣ እግዚአብሔርን አይደግፉም እያውቁ። በጣም ብዙ ልጆች አሉ፣ አይደለም ውስጣቸው፣ አይደለም በአፋቸው ብቻ ነው። ባፊ ለመደገፍ ባፊ ለመደገፍ ሁሉም ሰው ቢነሳ፣ ግማሹ እየደገፈ ግማሹ እየተቃወመ መቼም ቢሆን አያቆምም። ሁሉም ተነስቶ ቢቃወም ያቆማሉ። በቃ ሁለታው አ ብሩ መጣ እሱን ተሳሳ እንደዚህ ሰው ጠለ ለምንድን ከሷ ጋር ተለጥፎ መጣውአ ራሱታብውቅ ልንገራቸው እዚህ ሚዲያ ላይ ማለት ነው። ሰውንም የምታጨማልቁ፣ ሰውንም እንዲጠግብ የምታረጉ፣ ሰውም የበለጠ የፈለገ እንዲሆን የምታረጉ እናንተው የሰው ሀገር ያላችሁ ልጆች ናቸው። እግዚአብሔርን ማንም አደሞን ነቆርጦ ቀጥል። ደህና ናችሁ? ሰላም ናችሁ? አማን ናችሁ አይደለ? ሰፈሩ ሁሉ ሰላም ነው? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቤተሰቦች ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በቅድሚያ ፉፍዬ ጠንበለላችን እንግዲህ ኢንስታግራም አካውንት ከፍቻለሁ እና ፎሎ አድርጎኝ ብሏል ማለት ነው። መልዕክቴን ላድርስ ብዬ ነው። በመቀጠል እንግዲህ ይህችን የደገፍካትን ጸጉርን ደግሞ ፍቅርዬ ከሰሞኑ መስቀልኛ እንድትቆርጥልኝ ስል በትህትና እጠይቃለሁ ማለት ነው። እንግዲህ ወደ ዛሬው ሰበር ዜና የሳልፍላችሁ ከፊት ላይ እንደሰማችኋቸው እንግዲህ ህዝቦቼ ህዝቤ፣ እየተንጫጫ ነው። ሀሳባችሁን አይደለም የምቃወመው፣ እውነት ለመናገር ሀሳባችሁ ትክክል ነው፣ ግን አገላለጻችሁ ትክክል አይደለም። ምክንያቱም እናንተ አሁን ወዳጅ ናችሁ ብዬ ማመን አልፈልግም። ለምን በአደባባይ ቦታችሁ ስለተንጫጫችሁ፣ ለሌላ ሰው አሳልፋችሁ ስለሰጣችኋት ፍቅር ፍቅርን ጠቀማችኋት ማለት አይደለም። ሲቀጥል ደግሞ እውነት እኔ በዚህ ጉዳይ ላይ ባላነሳ ደስ ይለኝ ነበረ ግን አንዳንዴ እያየሁ ማለፍ ስለማልችል ነው። እና እውነት የምትወዳቸው ከሆነ ሁልጊዜ እንደምለው በጸሎታችሁ አስቧቸው ነው። ከነሱ ከበረታችሁ በጸሎታችሁ አስቧቸው በቃለቅ። ሲቀጥል ሆ ብለን ከተነሳን ሁላችንም አንድ ሆን ብለን ከጮህን ፍቅር ከፉፉ ትለያለች ለምትሉት ነገር ፍቅር በእኛ አይምሮ አይደለም የምትመራው። አስረግጬ የምነግራችሁ ነገር ሁሉን ነገር እሺ እሺ የምትለን ለእኛ ክብር ስላላት ብቻ ነው። እምቢ ብላ እንደ ሌላው ዩቲዩበር የራሷን አለም ብቻ መኖር ትችላለች። የራሷን ስራ ብቻ መስራት ትችላለች። አንድ ቪዲዮ ላይ ስንጮህባት ምልስ ብላ ይቅርታ የምትጠይቀው ልጅቷ በራሷ አይምሮ ማትመራ ወይ በራሷ መንገድ ማትሄድ ልጅ ሆና አይደለም። ስተት መስሎ የሚታያትን ነገር ልክ እኛ ስንጽፍላት ቆም ብላ ስለምታስብ ነው። ይሄኛው ደግሞ እኛ ባንጽፍላትም ታውቀዋለች። ህሊናዋ ህሊናዋ ያውቀዋል። በእኛም ይሁን በሙስሊሞች ከሌላ እምነት ጋር የእኛም ኦርቶዶክስ ወደ ሙስሊም ወደ ሌላ እምነት ሙስሊሙም ደግሞ ወደ ኦርቶዶክስ እምነት ጋብቻ ሆነ አብሮ መሆን እንደማይፈቀድ እናንተ ባትነግሯትም ፍቅር ታቃለች፣ ፉፉም ያውቃል። ምክንያቱም ከስር ጀምረ ስንማር ያደግነው ነገር ስለሆነ ማለት ነው። ነገር ግን አንዳንዴ ህይወት እናንተ ባስባችሁት ሳይሆን ፈጣሪ በፈቀደላችሁ ነው የሚሆነው። ይሄ ነገር ሳይጀመር ቢሆን ኖሮ የጨዋችሁት ምናልባት ትክክል ናችሁ ልላችሁ እችላለሁኝ። አሁን ብዙ ውስጥ ስቴፕ ከሄዱ በኋላ ልጆቹ የእናንተ መንጫጫት እንደውም እንደ ጥላቻ ነው እንጂ የሚያሳየው እንደ ፍቅር አይደለም። እኔ የሁለቱ የሃይማኖት ልዩነት ኖሮ አብሮ መኖራቸውን አይደለም እየደገፍኩ ያለሁት ነገ ምን እንደሚፈጠር ስለማላውቅ ዛሬ ላይ እነሱን በጸሎት እያሰብኩ ነው ማቆየት የምፈልገው። እናንተ ተነበያችሁ፣ በቃ አራት ነጥብ ሹር ሆናችሁ። ልክ ሌላው ሰው ያደርገው የሚችለውን ነገር ፍቅር ላይ እየመሰከራችሁ ነው ያላችሁ። ፉፉ በጣም ብዙ ነበር ስታወሩ የነበረው ሪከርድ የሪከርድ ማድረግም ስላልፈለግኩኝ እንጂ ማለት ነው። እና ፍቅር ወደ ፉፉ ነው የምትሄደው፣ እመኑኝ በቃ ሃይማኖቷን ትቀይራለች አላችሁ። አማክራችኋለች ምን እየተካሄደ እንደ ታውቃላችሁ፣ የሆዳቸውን ታውቃላችሁ፣ አታቁም እኔም እናንተ ትልቁና አማራጩ መንገድ ምንድነው ዝም ብሎ ማየት በቃ ለመፍረድም ለመጮህም ለመሳደብም እኮ ያኔ ትደርሱበታላችሁ እንጂ አሁን እኮ ማለት ነው እንደ እናንተ መንጫጫት ቢሆን እኮ ማለት ነው ዛሬ ዛሬ እራሱ ልንለያት እንችላለን ከፉፉ ማለት ነው ግን ደግሞ እናንተ ባላችሁት መንገድ የሚሆን ነገር የለም አራት ነጥብ ስንት ጊዜ ነው የምናገረው የለም እነሱ ልጆቹ ያውቃሉ ስህተትም እንደሆነ ያውቃሉ? የሚያስተካክሉትም ነገር ይኖራቸዋል። ለምንድን ነው መታገስና ማየት ያውቃታችሁ በቃ የምንድን ማለት ችግራችሁ ምንድን ነው አልገባኝም። ከዚህ በፊት ደግሞ ከአብርሽ ጋር ስናጨበጭበ የነበረው እንድትሰራ ፍቅር እንድትጠነክር የተሻለ ቦታ እንዲደርሱ ስለፈለግን እንጂ ከፉፉ ተለይታ ከአብርሽ ጋር እንድትሆን ፈልገን አይደለም። አራት ነጥብ አስረግጬ የምነግራችሁ ነገር ምክንያቱም ከአብርሃም ጋር የመጣች ጊዜ የደገፍናት ከፉፉ የደገፏት ከፉፉ ለመለየት ስለፈለጉ ነው፣ ፉፉን ስለማይፈልጉ ነው። ላችሁት መልስ ለምሰጣችሁ እኔ ማጨብጫቢ ስለነበርኩ ማለት ነው። ከአብርሽ ጋር ስትመጣ ፍቅር ወድጄ ፈቅጅ አይደለም፣ ከህልቤ ስነግራችሁ ማለት ነው። ምክንያቱም አብርሃም የራሱ ህይወት አለ፣ ፍቅርዬ የራሷ ህይወት አላት። ሌሽ የሰው ህይወት በጥብጣ ፍቅር እንድትገባ መመኘ አልመኝምላትም። ፍቅርዬ የራሷ የነፃ የጸዳ ንጹህ የሆነ ፍቅር እንዲኖራት እንጂ የምፈልገው በሰው ላይ ተደርባ ሄዳ የሰው ሰው ስነጥቅ ማየት አልፈልግም። ገባችሁ? እኔ ግን ሳጨበጭብ የነበረው በወቅቱ ከፉፉ እንድትለይልን ሳይሆን ጠንክራ ሰርታ የተሻለ ቦታ እንድትደርስ ስለፈለግ ነው። አራት ነጥብ አስረግጭ የምነግራችሁ ነገር በዛ ከሄዳችሁ ደግሞ አብርሃምን ቢሆን ኦርቶዶክስ አይደለም። ገባችሁ? ከእምነት እምነት እንዲቀያየር ፈልጋችሁን ወይ አብርሃም ፈልጋችሁ ሲሆን እሱን አላውቅም። የእናንተ ምርጫ ነው። ግን እኔ በወቅቱ ከፉፉ ጋር እንድትለይ ሳይሆን፣ ስደግፋት የነበረው በቻናሏ የተሻለ ቦታ ደርሳ እንደገና ደግሞ ምቀኞች በጎቹ ቢያንስ ሪፖርት ማድረጋቸውን ቻናሏ እንዳያድግ መሆኑን የተወሰነ ይቀንሰዋል ብለን ስላመንን ነው ገባችሁ ልጅቷ በራሷ የትም መድረስ በቃ የትም መድረስ የምችል ልጅ ናት ግን ደግሞ ከስር ከስር ያቆረቁዟታል ብዙ ምቀኞች ስላሏት ማለት ነው ያንን ብለን ፈልገን ነው እንጂ ከአብርሃም ጋር እንድትቀጥል ፈልገን እንዳልሆነ አስረግጬ እነግራቸዋለሁ ከፉፉ ተለያይታ ከአብርሃም ጋር እንድትሆን አይደለም በዚህ ዙሪያ መልሳሰጣችሁም ድጋሚ ግን እየወጣችሁ ቲክታክ ላይ እንደዚህ እንጀራ ባታደርጓት ደስ ይለኛል የእውነት የምትወዷት ከሆነ በጸሎታችሁ አስቧት። ከተሻላችሁ እናንተ ከሷ ከተሻላችሁ። እኛ ግመል የሚያክል ኃጢአት ይዘን የሌላ ሰውን ኃጢአት እያነሳን የምንጥል ከሆነ ከባድ ነው። ሲቀጥል ደግሞ በሃይማኖት ቀልድ እንደሌለ ሁላችንም እናውቃለን። አሁን በዚህ ቪዲዮ ላይ ሜሉን ጠርታችኋል ሌሎቻችንን። አሁን እሷ ሜሉ ግንባር ቀደም ስለሆነች ብላችሁ ነው የሷን ስም የጠራችሁ። ብታቁን እያንዳንዳችንን በእርግጠኝነት የሁላችንም ስም ትጠራላችሁ በጣም አዎ። ብዙ ኦርቶዶክሶች የምንደግፋት ፍቅር ከፉፉ ጋር መሆኗል ግን ደግሞ የሃይማኖት ልዩነቱን አይደለም እየፈቀድን ያለነው ፍቅራቸው ነው። ይሄኛውን ነገር ደግሞ እንደእናንተ ቸኩለን ሳይሆን ነገ ፈጣሪ የሚያደርገውን እንጠብቃለን ብለን ስለምናስብ እንጂ እንደናንተ ዛሬ ላይ ልጅቷን ኮርኩመን የሆነ ቦታ እንድትቀየር እኛስ ዝም ብለን እንደ በግ የምንነዳት አይነት አድርጋችሁ በአይምሯችሁ እንድታስቡ ስለማልፈልግ ነው። የራሱ አይምሮ አላት። እኔ እናንተ ሰላማዊ ሰልፍ አዲስ አበባ አደባባይ ላይ ሰላማዊ ሰልፍ ብንወጣ ፍቅር የምሰማል ያለችን በዚህ ዙሪያ ማለት ነው አስረግጭ የምነግራችሁ ነገር ሁሉን ነገር ሽሽ የምትለን እኛን በማክበር ነው ነገር ያቸዋል ከዚህም በፊት ማለት ነው በአሁን ቪዲዮ ላይ ማለት ነው ሌሎች ዩቲዩበሮችማ እናንተ የምታቆኝ እኔ ማላውቃቸው እያሉ ነው ቪዲዮ የሚሰሩት ኮሜንታችሁን እንኳን ኢቨን ቼክ አያደረጉትም ባላየ ነው የሚያልፉት አይተውት ባላየ ነው የሚያልፉት እሷ ግን ካያችሁ ከመጣይ ጀምሮ ስታጠፋ ስንጮህባት ቶሎ ደንግጣ ይቅርታ ትጠይቃለች ለምን ለእኛ እኛን ቤተሰቦቿን ስለምታከብር ነው እንጂ ሁሉንም ህይወቷን ለእኛ ሽሽ እያለች እንድትኖር አይደለም እሺ፣ እኛ ሌላውን ተውት። ከእናት አባት ከቤተሰብ በላይ ነን እንዴ? ለምንድን ነው እኛ ስለ ጮኸን እሷ የምትመለሰው? ቤተሰብ ሳይጮህ ቆርቶ ነው። እኛንም ቤተሰብ ዋለ እሷ የሚቀድመው ስለዚህ፣ እነሱ የሚወስኑት ነገር ስላላቸው ነው። ወደፊት በቃ ይህንን መጠበቅ አቃታችሁ። ደግሞ ስጮሁ ወላጁ ስጮሁ አድሩ፣ እደሩ፣ አያገባንም በቃ ምናልባት በኋላ ለሚፈጠረው ነገር ምናልባት እናንተ ዛሬ ስለ ጮሆን ላንጸጸት እንችላለን ነው። ኦኬ አትጸጸቱ፣ ችግር የለም እኛ ደግሞ ስንደግፋቸው ነበር። በዚህ ውሳኔያችን ተጸጽተናል አልተጸጸትንም ብለን በራሳችን እንድንወስን አድርጉን፣ ጊዜ ስጡን። ለማንኛውም እንደዚህ እያላችሁ ልጅቷን የባሰ ሌላ ሰው እንትን ውስጥ አታስገቧት። ሌላ ርዕስ አታስነሱብን፣ ሌላ አጀንዳ አታስነሱብን። ፍቅርዬ እግዚአብሔር ይጠብቀች። ፉፉዬ እየጠንበለላችን ፈጣሪ ካል ባላችሁበት ይጠብቃችሁ። መልካም መጨረሻችሁን እንዲያሳየኝ ምኞቴ ነው። እኔ በበኩሌ ማለት ነው ወዳችኋለሁ። ቪዲዮ ላይ ሰብስክራይብ አድርጎ ይድረሳቸው። መልካም ጊዜ። ቻውቻው